ታረቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። መጠላት ትርጉም የለውም። እኔ በነገራችን ላይ ኩላሊቱን የሰጠው ሰው የት አልኳል

ጅጅጅ ኪያ እንግዲህ ያልታሰበ የላይፍ ቆይታ ነበራት። በዛ የላይፍ ቆይታ ብዙ ከባድ ጭቅጭቅ፣ አወዛጋቢ ጉዳዮችን በዛ በቲክቶክ ላይቭ ላይ ከነበሩ ግለሰቦች ጋር ስትነጋገር ነበር። ብዙዎቻችሁ እንግዲህ ጉዳዩን ግልጽ ለማድረግ ያህል ዳይቦ የሚባል ትልቅ ጊፍተር አለ። ታዲያ እንግዲህ ጊፍት የሚሰጣት ግለሰብ ዲቦራ የምትባል ግለሰብ ጋር በመጣላቱ ምክንያት እንግዲህ ብዙ ነገሮች ሲወቃቀሱ ከርመው ነበር። ብዙ ብዙ ሲባባሉ ነበር። ታዲያ እንግዲህ እኛ ይሄ ጉዳይ አይደለም ዛሬ ይዘንላችሁ ለእናንተም ልናሰማችሁ የመጣ ነው። ታዲያ ከዳይቦ ከሚባለው ግለሰብ ጋር ባደረገችው ቆይታ ግን የተናገረችው ንግግር ጂጂኪያ ብዙዎችን ነው እያስገረም የሚገኘው። በተለያዩም ቦታ መረጃዎቹን እየቆራረጡ ብዙዎችም እንዲነጋገሩበትም አድርጓል ማለት ነው። እንግዲህ ይህ ጉዳይ እንዴት እንደሆነ ላስረዳችሁ። ዳይቦ የሚባለው ትልቅ ጊፍተር ነው እንዳልኳችሁ 86 ሺህ ዶላር ሰጥቻለሁ በጊፍት መልክ ዲቦራ ለምትባለው ነገር ግን ከዳችን እያለ ነው ሲናገር የነበረው። አስቡት 86 ሺህ ዶላር በቲክቶክ መልኩ እንግዲህ ስጦታ መስጠት ማለት በጣም በጣም ብዙ ገንዘብ ነው። እንግዲህ እሱን ገንዘብ ከተቀበለች በኋላ እንደከዳች ነው ሲናገር የነበረው። ይህንንም አስመልክቶ ነው ጂጂ ኢንተርቪው ስታደርግ የነበረው። በአጠቃላዩ ጂጂ ሀሳቧ ምንድን ነው? እኔ ምንም አይነት ጣልቃ መግባት አልፈልግም። በሰሞኑ ራሱ ሮሃማና ሀብታሙ የሚባሉ ተጣልተው ብዙ ነገር ሲባል ነበር፣ በስተመጨረሻ ታርቀዋል። ስለዚህ በሰዎች ፍቅር መካከል ሰው መግባት አለበት ብዬ አላስብም ብላ ተናግራለች። እንግዲህ ይህን ንግግሯን እሷ አስባበትም አይደለም የተናገረችው። ይህን ጉዳይ እኔ ወዴት ማምጣት ፈለግኩኝ? ወደነ ፋኒና ሳምሪ። ፋኒና ሳምሪ ከሰሞኑ ባሉት ጉዳዮች፣ በአንዳንድ ለየት ባሉ ነገሮች ስማቸው እንደ አዲስ መነሳት እየጀመረ ነው። ይኸውም እንግዲህ ያው ሩሃማና ሀብታሙ ብዙዎቻችን ባልጠበቅ ነው ሁኔታ ሚዲያ የመጡ ሰዎች ነበሩ። ከዛም በኋላ ብዙዎች ሀሳብ አስተያየት ሲሰጧቸው የነበሩ ሰዎች ነበሩ። ሀብታሙ ኩላሊቴን ወስዳ ክዳኛለች ብሎ ብዙ ነገር ሲል ነበር። ሩሃማን በራሷ በኩል ያሉትን የተለያዩ ጉዳዮች በማንሳት ሀሳብ አስተያየት ስትሰጥ ነበር። ህዝቡ እዚህ ጋር ለሁለት ተከፍሎ በሀብታሙን በኩል ሆኖ፣ በሩሃማን በኩል ሆኖ ብዙ ብዙ ብዙ ነገሮች ሲባሉ ነበሩ። በስተመጨረሻ ግን ማንም ባልጠበቀው ሁኔታ ሁለቱ በአንድ ላይ መጥተዋል። ፍቅር ይሻላል እያሉም እየመከሩ ይገኛሉ። የተጣላችሁ ሰዎች ባካችሁ ታረቁም እያሉ ብዙ መልእክት ሲያስተላልፉ ነበር። ታዲያ እንግዲህ ብዙዎች ምን አይነት ኮመንት ሲሰጡ ነበረ። በስተመጨረሻ ሁለቱ አንድ ላይ ሆንን፣ እኛ አጨብጭበን አጨብጭበን መሃል ላይ ቀረን እያሉ በሚያስ በኮመንት መልክ ብዙ ሰዎች ሲናገሩ ነበረ ማለት ነው። ይህንንም አስመልክቶ እንግዲህ ሩሃማና ሀብታሙ በድጋሚ ሰይፉ ላይ ቀርበው በነበረበት ቅጽበትም ሩሃማም ተናግረዋለች ማለት ነው። ብዙ ሰው ኮመንት ካረገው ነገር ያዝናናኝ ብዙዎችም እየተቀባበሉ የሚገኘው እናንተ በስተመጨረሻ አንድ ላይ ሆናችሁ፣ እኛ አጨብጭበን ቀረን ነበር ሲሉ የነበሩት። ስለዚህ በፍቅር መካከል ሰው ት የለበትም በተለይ ሚዲያ የሚወጣ ጉዳይ ደግሞ አጽንኦት እንደሚፈልግ ነው ደጋግሞ ሲናገሩ የነበረው ማለት ነው። በጠቅላላው እንግዲህ የሰው ልጅ እንዲስማማ እርቅ እንዲያወርድ ያለበትንም ችግር ፈቶ አብሮ እንዲኖር ነው እነሱ መልእክት ያስተላለፉት። አሁን ላይ ጥሩ ደስታ እያገኙ እንደሆነም ገልጸው ተናግረዋል። ይህንን ጉዳይ እስኪ ወደ ፋኒና ሳምሪ እናምጣው። የፋኒና ሳምሪ መለየት ከተሰማ ወደ አራት አምስት ወር እየተጠጋው ነው። እነዚህ ግለሰቦች የእውነት የቀል አልነበረም ፍቅር ግንኙነታቸው ከልጅነት ነች ጀምሮ አብረው ያደጉ ነው ቢባል ማጋነን አይሆንም። ሁለቱም የችግር ሰዓት አብረው አሳልፈዋል። ምንም ሳይኖራቸው፣ ዩቲዩባቸው ሳይለምድ፣ ሀብት ሳያፈሩ፣ ገንዘብ ሳያገኙ ብዙ ውጣ ወረዶችን አብረው አሳልፈዋል። ነገር ግን ብዙ ነገሮች መምጣት ሲጀምሩ፣ በኢኮኖሚ በተለያዩ ነገሮች መስፋት ሲጀምሩ ግን ብዙ ጉዳይ አላስማማ ብሏቸው አሁን መለያየታቸውን ሰምተናል። ከተለያዩ በኋላም አንዱ የአንዱን ነገር በብዛት ያወራል። በዛ መካከል የኢትዮጵያ ሕዝብም ብዙ ሀሳብ ሳተላይት በፋኒም በሳምሪም በኩል ሆኖ ብዙ ነገር እየሰጠ ነበር። ያው ጉዳዩ ማህበራዊ ሚዲያ እስከወጣ ድረስ ደግሞ ሀሳብ አስተያየት መሰጠቱም ግድ ነውና ብዙዎች ሀሳብ አስተያየት ሲሰጡ ነበረ። ታዲያ እኔ እዚህ ጋር አንድ ነገር ልብ ማለት ፈለግኩኝ። ሩሃማና ሀብታሙን ማንም ይገናኛሉ በድጋሚም አንድ ላይ ይመጣሉ ብሎ ያያቸው ያሰባቸው አልነበረም። ምክንያቱም በወቅቱ በነበሩበት ጊዜ አንዱ ለአንዱ ሲዛዛት የነበረው ጉዳይ አንዱ ለአንዱ የይቅርታ ባይነት ስሜት ከውስጣቸው ጠፍቶ ጠላት እስከ መሆን ድረስ የደረሱበትን ንግግራቸውን በመስማታችን ብዙ ሰዎችም ሀሳብ አስተያየት በመስጠታቸው ጭምር ብዙዎች እነዚህማ አንድ ላይ ሆኑም ሲሉ ነበር። ነገር ግን ፍቅር አሸንፎ አንድ ላይ መጥተዋል። ከዛም አልፈው ሰው እየመከሩ ይገኛሉ። ፋኒና ሳምሪን ደግሞ እስቲ እዚህ ጋር በድጋሚ እንደነ ሀብታሙና ሮሃማ አድርጓችሁ አስቧቸው። ብዙ የሚያስማሙ ጉዳዮች እነዚህ ልጆች አሏቸው። ከሰባት ከስምንት ዓመታት በላይ በጋራ ኖረዋል። ፈጣሪ በልጆች ባርኮ የጋራ ልጆች አሏቸው። እነዚህ ልጆች ምንም ቢሆን በልጆቻቸው አሁን ድረስ ሳይወዱም ሆነው ወደው እየተደዋወሉ ነው። ልጅ ለማየት ሲባል አንዱ አንዱ ጋር እየደወለ እየተገናኙም ይገኛሉ። ፋኒና ሳምሪ በዛ ላይ የተጣሉ ሰሞን ብዙ ነገሮች ሲባሉ ነበረ። በሳምሪም በፋኒም በኩል ደግሞ ሁለቱም እልህ ላይ የነበሩበት ወቅት ብዙ ነገሮችን ወደ ሚዲያ እየመጡ እንዲናገሩ እያረጋቸው ነበር። አሁን ላይ ግን ሁለቱም ወደ ራሳቸው ፎከስ ማድረግ እንደሚፈልጉ በሚለቁት የቲክቶክ ቪዲዮ መረዳት ይቻላል። ፋኒም ራሱን ማጎልበት ላይ የራሱን ጤንነት የራሱን አካላዊ እንዲሁም አጠቃላይ ሁኔታ ለመቀየር በስፖርት በተለያዩ ስራዎች ላይ የተወጠረ ሰው እንደሆነ እያሳየን ይገኛል። በሌላ በኩል ሳምሪም በትምህርቷ በስራዎቿ እንዲሁም እሷም ሰውነቷ አካላዊ ለውጧ ላይም በማተኮር ጂምም እየሰራች ራሷን ቢዚ እያደረገች ይገኛል። ሁለቱም ወደ ራሳቸው ሲመለሱ ሁለቱም የነበሩበትን የኃይለኝነት የነበሩበትን የእል ስሜት እየቀነሱ ሲመጡ ምን አልባት ጥሩ መልካም ነገርን ሊያስቡ ይችላሉ። እነዚህ ግለሰቦች እንደገና ፍቅርን ጀምር ብለው ወደ ፍቅር ጉዞም ሊመጡ ይችላሉ። ማንም የሚያውቅ የለምና፣ ታዲያ እንግዲህ ይህንን ነው እኛም ዛሬ መድገም የፈለግ ነው። እነዚህ ግለሰቦች እነዚህ ልጆች ነገ በልጆቻቸው የሚገናኙ ይሆናሉ። ነገ የሚታረቁ ሰዎች ይሆናሉ። ታዲያ እነዚህ ሰዎች ሲታረቁ የሚታፈርበት ወሬ መወራት የለበትም ብለን ነው ሁል ጊዜም እኛ ቪዲዮ ስንሰራ በተደጋጋሚ እንናገር የነበረው። ፋኒና ሳምሪ ነገ ፈጣሪ ብሎ አብረው ሊገጥሙ ይችላሉ። ማንም የሚያውቀው ነገር የለም። ነገር ግን እነሱ አብረው በገጠሙበት ጊዜ ግን ሲታይ የሚያሳፍር ቪዲዮ፣ አንዱ አንዱን የሚናገሩበት ቪዲዮ ደግሞ እስከ ዘላለም ቀሪ የሆነ በየሶሻል ሚዲያው የሚተላለፍ ሲሆን የሚያሳፍር መሆኑም አይቀርም። እንደ አሮሃማና እንደ ሀብታሙ ብዙዎች እኛ ኮመንት ሰጥተን ዛሬ አፈርነው ነው እኛንን እነሱ ገጥመዋል እያሉ ነው ብዙዎች በቀልድ መልኩም ኮመንት ሲያደርጉ የነበረው ይህንንም ሀሳብ ነው። እንግዲህ በሌላ ሰዎች አንተርሳ የሳምሪ እናት የሆነችው ጂጂኪያ ሲያ የተናገረችው እኔ በፍቅር መሃል አልገባም፣ ሩሃማና ሀብታሙም ታርቀዋል፣ ስለዚህ ዳይቦና ዲቦራ ነገ ልትገጥሙ ትችላላችሁ፣ ብላ ባልጠበቀችው ባልገመተችው ሁኔታ በፍቅር መካከል ጣልቃ መግባት እንደሌለባት እንግዲህ የልጇን ጉዳይ በመርሳት በመተው ሌሎችን ሀሳብ እናገራለሁ ብላ እንግዲህ በአጠቃላዩ በፍቅር መካከል ሰው መግባት እንደሌለበት ገልጻ የተናገረችው ማለት ነው። እንግዲህ ይህም ጉዳይ ያው የሳምሪናት የሆነችው ጂጂ በደንብ የምታውቀው ነገር ነው ብዬ አስባለሁ ያለሁኝ በፍቅር በባለትዳሮች መካከል መግባትና ብዙ ነገር ማውራት ጥሩም ይሆናል ብላ እንደማታስብ ራሷም እንደምታውቀው ዛሬ ከተናገረችው ንግግር እኛ መረዳት ችለናል ማለት ነው። እንግዲህ ፈጣሪ አምላክ ብሎ እነዚህ ሰዎች በጋራ የምናይበት ጉዳይ ከመጣ ጥሩ፣ ካልሆነም ደግሞ ተከባብሮ አንዱ የአንዱን ቤተሰብ ሳይናናቅ ሰላማዊ የሚባል የፍቺ ሁኔታም ሆኖ በሰላም እንዲለያዩና በክብር ለልጆቻቸው ሲሉ አብረው እንዲሰሩ ምኞታችን ነው። በሌሎች ቪዲዮች እስክንገናኝ